ታሪክ ማለት ነው። ይሄ ታሪክ ሁላችሁም ደግሞ በማየት ቪዲዮን እስከ መጨረሻ በማየት በመከታተል እንግዲህ የሁሉም ሰው ትምህርት ይሆነዋል ማለት ነው። እንግዲህ ያለበሰ ያበላ ሰው መልሶ ይነክሳል የተባለ እያለ ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የሉሉ ቤተሰቦች እንግዲህ፣ ሉሉ ጋ ነኝ ያለሁት። እሱ ጋር እንግዲህ ወደፊት ስለመስበን እንግዲህ መስፍን ብዙ ነገር ነው የሰራው። ለካ መስፍን አይፈረድበትም። ብዙ መረጃ እየደረሰ የነሱ ምስጢር ሁሉ እንግዲህ የራሱ ያስጠጋ ከራሱ ጋር ያበላቸው፣ ያጠጣቸው፣ ከታመሙበት ያነሳቸው እንደዚህ ደግሞ ዱርዬ ሆነው ቀርቶ ወደ ስራ እያስገባቸው እንግዲህ መልሶ ደግሞ እሱን ይጎዱታል ማለት ነው። እንግዲህ በአሁን ጊዜ ሰው አይታመንም ማለት ነው። እንዴት አብሮ አብሮ እየጠጣ ሰው እንግዲህ አብሮ የበላ አብሮ ብዙ ነገር እያሳለፈ ሰው እንደዚህ አይነት ታሪክ ሲሰሙበት ምን ይሰማቸዋል? እንደዚህ አይነት ጉድ ሲሰማበት ምን ይሰማቸዋል? እንግዲህ ከካሜራ ጀርባ ሆኖ እዚህ ጋ እንግዲህ አብሮ ሆኖ እንደዚህ እየሳቁ እየበሉ እየጠጡ እንግዲህ እየሳቁ እየበሉ እየጠጡ እንግዲህ ይህን ሁሉም ነገር አይታችሁ ላይ እያንዳንዱ ተጠይቀዋል። እና አንደኛው እንዴት እንደ እናቱ ራሱ ታርጋ ላይ መውረድ አቅቷት እንዳሳከመ ሁላቸውም ምንም እንደሌላቸው ሉሉ በሉሉ ስራ በጀመሩ ሰዓት በሱ ስራ በገቡ ሰዓት እንዴት ጀግና እንደሆኑ እንደሱ ቤታቸውን ቀውን መቀየር፣ ራሳቸውን መቀየር፣ ቤተሰባቸውን ማስተዳደር እንግዲህ የእንትን ያሉ ሰው ናቸው በሉሉ ማለት ነው። እንግዲህ የሉሉ ሁሉም ያመሰገኑ ነው እንዳያችሁ ማለት ነው። እንግዲህ ውሸት ነው እንዳይባል እንደዚህ ፊት ለፊት ጌዝ ለጌዝ ቁጭ ብሎ እየተወያዩ ነው ማለት ነው። ግን በነገራችን ላይ በጣም ሚከብድ በጣም ይከብዳል ማለት ነው አብሮችሁ እየበላ ሰው ሚስጥር የሚያስተላልፍ ሚስጥር የሚያስተላልፍ አብሮ በልቶ አብሮ ጠጥቶ ሚስጥር የሚያስተላልፍ ሰው ምን ምን ይመስላቸዋል? ያ ሰው ምን ምን ማድረግ ነው የሚቻለው? እና በጣም በጣም በጣም አሰፋሪ የሆነ ነገር በጣም ያስጠላ እንደዚህ አይነት ነገር ማለት ነው። እኔ ወላሂ በጣም ታሪክ የሆነብኝ ማለት ነው። እና ይሄ ልጅ በጣም ጀግና ጀግና ጀግና ወንድማችን ማለት ነው። ምንም ነገር የወጣው አንተ ጎበዝ ስለሆንክ ያው የቤተሰብ ትሆነኛላችሁ ወንድሞች ትሆነኛላችሁ ብለህ ስላስጠጋሃቸው እውነቱ አላህ እውነቱን አወጣው ማለት ነው። እውነቱን ሁሉም ነገር ማለት ነው። እና የሁሉም ሰው ትምህርት ይሆነዋል ማለት ነው። እንግዲህ ቤተሰቦች እንዳያቸው ነው የዛሬ ቀኑ ማለት ነው። በጣም የሚከብድ ነገር በጣም ለማየት እራሱ ለመስማት እራሱ ይከብዳል ማለት ነው። እንግዲህ አንዳንድ እጅን የያዘ የበላበት የጠጣበት ብለው የሚባለው ለካ ያለ ነው ያለ ነው። እንግዲህ ቤተሰቦች በጣም ይከብዳል፣ በጣም ያማል ማለት ነው። እንግዲህ የሁሉም ሰው ትምህርት ይሆናል ብዬ ተስፋ አደርጋለሁ። የሁሉም ሰው ትምህርት ይሆናል ብዬ አረጋለሁ። እንግዲህ ቪዲዮን ከወደዳችሁ ሼር ላይክ በማድረግ በማደመጥ ቤተሰብ ሁኑ። ቤተሰብ ሁናችሁ በማረግ አበረታቱ። እሱም ጋር ወንድማችን ገብታችሁ ማበረታቱ በጣም ታሪክ ነገር ነው እንላችኋለን። ያለን ቆይታ ይህን መስራት በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቆይታ።